ጆሮ የማይሰማው የለምና ዛሬም የተሰማው መረጃ እጅግ አሰቃቂ ነው። የኔ ባሉት ሰው መከዳት እጅግ ልብ የሚሰብር ቢሆንም የዝች ሴት ታሪክ ግን ልብን ብቻ የሚሰብር ሆኖ አልተገኘም። የዘመናት ልፋቷን ጠቅልሎ የወደፊት ተስፋዋን ጨፍልቆ መቃብር ያወረደ ነው። ይህ ለመስማት የሚሰቀጥጥና እውነት ኢትዮጵያ ውስጥ ነው የተከሰተው የሚያስብለው የወንጀል ታሪክ ፖሊስ እንዲያጋርቶታል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች፣ በዛሬው መሰናዶ ያልፍልኛል ብላ በሰው ሀገር ስትንከራተት ኖራ ደግሞ እንደ ሰው ሀገሬ ገብቼ ቤተሰብ ልመስርት ስትል ወደ ሀገር ቤት ስትመለስ ትዳር ይሆነኛል ያለችው ሰው አበባ ሳይሆን ሞት ይዞ የተቀበላ ሴት ልጇና ቤተሰቧ በናፍቆት ሲጠብቋት መርዷ የተነገራቸው አሳዛኝ ታሪክ እንነግራችኋለን። ቻናሉን ሰብስክራይብ ቪዲዮን ላይክና ሼር እያደረጋችሁ አብራችሁን እንድትቆዩም እንጋብዛለን።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 ለዓመታት በአረብ ሀገራት የተንከራተተችው ወጣት ኢትዮጵያ ስትገባ የገጠማት እጅግ አሳዛኝ ነገር ነው። ጭካናዊ የተሞላበትና ዘግናኝ የሆነ ወንጀል። ይህች ወጣት ከአረብ ሀገር ወደ ኢትዮጵያ ስትገባ ለልጇም ሆነ ለወላጅ እናቷ እንዲሁም ለቀሪ ቤተሰቦቿ እንደምትመጣል አልተናገረችም ነበር። የተወሰኑ ቀናትን ከፍቅረኛዋ ጋር የወደፊት ትዳር አጋር ይሆነኛል ብላ ካሰበችው ጋር ለማሳለፍ አስባለችና የአንድ ወር ጊዜ አራርቃ ነበር ለቤተሰቦቿ መምጫ ቀኗን የተናገረችው። በጥር ወር መጨረሻ አካባቢ እመጣለሁ ስትል ለቤተሰቦቿ ተናግራለች። ይሁንና ግን እርሷ ወደ ኢትዮጵያ የመጣችው ጥር 2 ቀን 2017 ዓ.ም ነበር። የአዲስ አበባ ፖሊስ ኮሚሽን ነገሩን እንዲህ ዘግቦታል። ጥር 12 ቀን 2017 ዓ.ም ከቀኑ 7 ሰዓት ሲሆን በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቡና ገለባ ተብሎ በሚጠራው አካባቢ በአንድ ግለሰብ መኖሪያ ቤት ውስጥ እንግዳ የሆነ የአካባቢውን ጠረን የቀየረ ሽታ ተከሰተ ይላል የአዲስ አበባ ፖሊስ ኮሚሽን። በዚህ ግቢ ውስጥ በተለይ ደግሞ ከአንደኛው ከተዘጋው ክፍል ውስጥ የሚወጣው ጠረን ብዙዎችን አሳስቧቸዋል ይህ ጠረን ከየት የመጣ ነው ሽታው እጅግ የሚከብድ ነውና ብዙዎች ግራ ተጋብተዋል የቤቷ አከራይ የሆኑት እናት ከቤት የሉም ከወትሮ በተለየ መልኩ የግቢው ጠረን የተቀየረባቸው ልጅ በአንደኛው ተከራይ ቤት ውስጥ የሚወጣው ሽታ ጥሩ አይደለምና ለቤቷ ባለቤትና አከራይ ወደሆነችው አግስቱ ይደውላል። የግቢያችን ሽታ ተቀይሯል ምንድነው? ብሎም ይጠይቃቸዋል። እሳቸውም ተደጋግሞ በአስር ቀናት ልዩነት የተከበሩትን በዓላት አስታውሰው የገና ቢያልፍ እንኳን የጥምቀት በዓል ሰሞን ላይ ስለሆኑ እንግዲህ ከባል የተረፈ ስጋ ይሆናል ጠረን ያመጣው ሲሉ ይመልሱለታል። ነገሩ ግን ከዛም የዘለለና እጅግ አሳዛኝ የሆነ ወንጀል ተፈጽሞ ሽታው ድረሱልኝ በሚል ሀቅ እንዲወጣ ያሳሰበ ይመስላል። በተዘጋ ክፍል ውስጥ የእና ናቷንና የልጇን ናፍቆት በውስጧ ሸሽጋ ለነገ ህይወት ይሆነኛል ብላ ባመነችው ወጣት በግፍ ተገድላ ተዘርራለች። የሽታው ነገር ያሳሰባቸው ለአካባቢው ፖሊስ ጣቢያ ጉዳዩን አመለከቱ። አቤቱታውን የተቀበለው የአዲስ አበባ ፖሊስ ወደ ስፍራው አምርቶ የተዘጋው ቤት ተሰብሮ ሲገባ አንዲት ሴት ህይወቷ አልፎ ተዘርራለች። ነገ እደምቅበታለው አምሬት እታይበታለው ያለቻቸው ልብሶች በላዩ ላይ ወዳድቀዋል። ይህች ሴት ማነች? ገዳይ ኡስማን ነው የሚለው መሰረታዊ ነገር ነውና የአዲስ አበባ ፖሊስ ምርመራ ጀመረ። የአዲስ አበባ ፖሊስ የሰው መግደል ወንጀል መርማሪ የሆኑት ምክትል ኢንስፔክተር ሱልጣን ጠቀሳ ስለ ጉዳዩ ሲናገሩም፣ ጥቆማ ከደረሰን ቀን ጀምሮ ለተከታታይ አምስት ቀናት የተጠርጣሪን ማንነት እንዲሁም ደግሞ ሟች ማነች የሚለውን የማጣራት ስራ ነው የሰራ ነው ይላሉ። የሟች ማንነት ለመለየት በቤት ውስጥ የተለያዩ መረጃዎችን ማፈላለግ ጀመሩ። የበረራ ቁጥሯን በማውጣት ስለሷ መረጃ ሲያሰባስቡ ይህች ወጣት ወይንሸት ንጉሴ እንደምትባልና ጥር 2 ቀን 2017 ዓ.ም አዲስ አበባ ቦሌ አየር ማረፊያ መድረሷን መረጃዎች ይጠቁማሉ። በደህንነት ካሜራ እንደሚታየውም ገዳይ ይህችን ምስኪን ስደተኛ ነገ ትዳሬ ህይወቴ ይሆነኛል ብላ አምናው ከቤተሰቦቹ እርሷ አስቀድማ ከእርሱ ጋር ጊዜ ለማሳለፍ ለማንም ሳትናገር መታ የተሸሸገችበት ወጣት ሲቀበላት ያሳያል። ይህች ከርታታ ከስደት ወደ ሀገር ስትገባ እንዲቀበላት የደወለችለት ጥር አንድ ቀን 2017 ዓ.ም ነበር። እርሷ ዘላቂ ፍቅርንና ትዳርን አስባ ብትመጣም፣ እርሱ ግን ደግሶ የጠበቃት ሞቷን ነው። ከቦሌ አየር መንገድ ወደ ቤቱ የወሰዳት ይህ ግለሰብ ሌሊቱን እንኳን በህይወት እንድታድር አልፈቀደላትም። የምርመራ ቡድኑ ተቀናጭቶ ክትትል ሲያደርግ ቆይቶ ወንጀለኛው ጥር 17 ቀን 2017 ዓ.ም በቁጥጥር ስር ውሏል። ስለ ሁኔታው ለፖሊስ ቃሉንም ሰጥቷል። ሕይወቷን ካጠፋ በኋላ የለፋችበትን የደከመችበትንም ገንዘብ፣ ስልክና ሌሎች መረጃዎቿን፣ ፓስፖርቷን ጨምሮ ይዞ በመውጣት በሩን እላይዋ ላይ ዘግቶ ተሰወረ። ሟች ከተከሳሽ ጋር ትውውቅ የነበራት ከ10 ዓመታት በፊት በ2007 ዓ.ም ተመረተ እንደነበር የአዲስ አበባ ፖሊስ ካደረኩት ምርመራ ለማወቅ ችያለሁ ብሏል። የተቋረጠው የፍቅር ግንኙነታቸው እንደ አዲስ እንዲጀመር ምክንያት የሆነው በዚሁ ዓመት መስከረም ወር ላይ እንደሆነም የአዲስ አበባ ፖሊስ ኮሚሽን ገልጿል። ድንገት በኢሞ ከተደዋወሉ በኋላ የትነሽ የትነስ ሲባባሉ እርሷ አረብ አገር እንደሆነችና አሁን ግን ሁለት ዓመት ስለሆናት በቅርቡ እንደምትመለስ ነግራው በዚያው እንደ አዲስ የፍቅር ግንኙነታቸው ጀመረ። ለወራት ያህል በስልክ መረጃ ሲለዋወጡ ሲገናኙ ከቆዩ በኋላ ብዙ ሕልምና ተስፋን ሰንቃ የአብራኳን ክፋይ ለማየት ይደርሳል ነገ ከነገ ወዲያ አየዋለው እናቴንም ሄጄ አያታለሁ ስትል ቀድማ ያረፈችው ፍቅረኛዋ ጋር ነበር። በፍቅር አቅፎ ይቀበለኛል ብላ ያሰበችው ፍቅረኛዋ ግንኙነት እናድርግ ሲላት መጀመሪያ መመርመር አለብን እንጂ ከዛ በፊት አይሆንም በማለቷ በመዶሻ አንገቷ ላይ ሁለት ጊዜ በመምታት ህይወቷ እንዲያልፍ ያደረገው ጎንበስ ቀና ብላ የሰው ፊት እየገረፋት አቀርቅራ ሰርታ ነገዋን ተስፋ በማድረግና ልጇን የተሻለ ደረጃ ለማድረስ እሷም የተሻለ ህይወት ለመኖር ውጥን ይዛ አገሯ የገባችው ይ ች ምስኪን መጨረሻዋ አሳዛኝ ሆኖ ተደመደመ። ሟች ወይንሸት ንጉሴ የ34 ዓመት ወጣት ነበረች። ልጇም ሆነ እናቷ እንዲሁም የሟች ቤተሰቦች ስለ ልጃቸው የሆነውን ምንም ነገር አልሰሙም ነበር። ጥር ሁለት ቀን ከውጪ እንደመጣች ተቀብሎ ወደ ተከራየው ቤት ውስጥ የወሰዳት በኋላም ምሽቱን አሰቃቂ በሆነ ሁኔታ ህይወቷ እንዲጠፋ አድርጎ በር ቆልፎባት ሄዶ ሞቷ እንኳን የታወቀው ከአስር ቀናት በኋላ ነበር። ጥር 12 ቀን 2017 ዓ.ም ይኸውም በተዘጋ ክፍል ውስጥ እጅግ መጥፎ ጠረን ይወጣ ስለነበር ይህ ነገር ምንድን ነው የሚል ፍራቻ ለፖሊስ በማመልከታቸው ነው። ይህ ሁሉ ሲሆን ቤተሰቦቿ ሲጠብቋት የነበረው ጥር መጨረሻ ላይ ትመጣለች ብለው ነበር። የአዲስ አበባ ፖሊስ ኮሚሽን የምርመራ ቡድን የሟችን ማንነት ከለየና ገዳዩን በቁጥጥር ስር ከዋለ በኋላ ለቤተሰብ ለመንገር የቅርብ ቤተሰብ ዋጋ በመደወል ልጇና ቤተሰቦቿ እንዲሰሙ አድርጓል። ትመጣለች ብለው ሲጠብቋት በአሰቃቂ ሁኔታ ይወ ከቤቱ አልፎ መገኘቱ ብዙዎችን ያሳዘነ ነው። በፍቅር ሰበብ ህይወቷን ነጠቃት። ለዚህስ ወንጀል መቀጫው ምን ይሆን? የእሷን ተስፋ ነጥቆ ለእናት የዘላለም ሐዘን ለሰጠው ወንጀለኛ ፍርዱ ምን ያህል ይሆን? ልጇን ያለ እናት አስቀርቶ ቀኑን ላጨለመበት ሰው ምን ይበየን ይሆን እያልን የዛሬውን አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዳግም በሌላ ማህበራዊና ወቅታዊ ጉዳዮች እስክንገናኝ በያላችሁበት ሰላም ሕልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431ሺ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ።